እናንተ ግጣማን አገኘች! ፋአድና ሶፊ እንግዲህ ዛሬ ማታ አዲስ ነገር አለ ብለውናል። እናንተ ግን እነዚህ ልጆች ያመረሩት እንዴ? እኔ እኮ እስካሁን የሚሰሩት ስራ ያው አንዳንዴ ሶሻል ሚዲያ ላይ የሚሰራው ስራ ሰውን እንድታምኑት አያደርጉም ማለት ነው። ለምን ብትሉ ብዙ ጊዜ እኛ እውነት ነው ብለን ስንቀበል እነሱ ውሸት ነው፣ ፕራንክ ነው፣ ስራ ነው ምናምን ነገር ስለሚሉ ነው። ለዚያ ነው ብዙ ጊዜ እኛ ዩቱበሮችን ታላለቅ ዩቱበሮችን ማመን እየተውነ። ለምን ብትሉ ያው ከሚደረገው አንጻር ነው። እናንተ የምታያችሁ ነው። ግን እውነት ከሆነ ሶፊ ግጣማ በቃ አግኝታለች፣ ፈዋድም እንደዚሁ ግጣሙን አግኝቷልኝ። ሁለቶች የዋህ ናቸው፣ ሁለቶች በጣም የሚያመሳስል ነገሮች አላቸው፣ ሁለቶች ደግሞ በጣም ተፈትነዋል። እንግዲህ አንዳንድ ሰው የተፈተነ ሰው መቼም አንዳንዴ ወድቆ አይወድቅም። ዋናው የሰው ልጅ ትግስት ነው። መቼም እንደዚህ ቀለበት ይዛ ቀለበት ፈዋድ ይዞ ሶፊም እንደዚህ ቤሎ ለብሳ ውሸት ነው አይሉን። እንግዲህ ውሸት ከሆነ ብቻ እኔ ከዛሬ ጀምሮ ይሄ ነገር ፕራንክ ነው የሚሉን። በቀደም ለሶፊ ሀብል፣ የአንገት ሀብል ሰጥቷታል። ሁለተኛ ደግሞ እንግዲህ ፋድ እየተናገረው እኔና ሶፊ ያው ደስ በሚል እናንተን በሚያስደስትና ደስ በሚል በሰፕራይዝ ይዤላችሁ መጣለሁ ብሏልኝ። አኪ ይህን ነገር ሊሆን ይችላል። ያው ሁለታቸው በጣም ምርጦች ናቸው፣ የዋህ ናቸው፣ የሚያመሳስል ነገሮች አላቸው። ፈዋድን በጣም ተፈትኗል ሶፊዬም በጣም ተፈተናለች። ሁለታቸው እንግዲህ የዋህ ናቸው፣ አላህ ይረዝቃችሁ፣ እውነት ከሆነ ማለት ነው። ግን ይሄ ነገር ቆይታችሁ አይ፣ ተለያይተናል፣ ተፋተናል፣ ምናምን ምናምን የሚባል ነገር ከዚህ ላይ አይሰራም። እንደዚህ ያለ ነገር ደግሞ ሶሻል ሚዲያ ላይ በቃ ከተጋባችሁ ሽምግልና ሲገባ ማየት አለብን። አንዳንድ ነገሮች ሲያደርጉ ማየት አለብን፣ እንድናምናችሁ እናንተ ሁለታችሁ ብቻ ዩቱበሮች እና ዩቱበሮች ሁለቶች ብቻ ይጋቡና ከዚያ በኋላ ሲለያዩ ደግሞ ተለያየን የሚባል እኔ አማርኛ አላውቅም ማለት ነው። እና ከሆነ በጣም ደስ ይላል። ውለዱ፣ ክበዱ። ስራ ከሆነም ደግሞ እንግዲህ ምንም ማድረግ አይቻልም። እና ብቻ እኔ ዛሬ በሶፊ ቤት እንደዚህ ገባ ስልማ እንደዚህ ታምኔት ላይ ሳይ ወይኔ፣ አይኔ ነው ወይስ ምንድን ነው ሁለተኛ እንደዚህ ያየሁት? አይ ይህ ነገር ማ እውነት መሆን አለበት ባለፈውም ፋድ ስለተናገረ እኔ እና ሶፊ እንግዲህ በአዲስ ነገር እንመጣላችኋለን። ያው አንዳንድ ነገሮች እየተዘጋጀ ነው ምናምን እንደዚ እንደዚህ ብሎ ነበረ። ከሆነም በጣም ሀሪፍ ነው። በጣም ያስደስታል። እንግዲህ ድስት ግጣሙን አገኘች። ያው አንድ ሰው ከተፈተነ በኋላ የሆነ ነገር ግን የሚገርመኝ ለምንድ ነው ግን ዩቱበሮች ዩቱበሮች ዩቱበር የሚያገቡ ማለት ነው። እንዲህ ዩቱበር ሆናችሁ ምስል፣ ሶፊ ከዩቱበር ውጭ ነበር ማግባት ያለባት? ለምን ያው ዩቱበር ዩቱበር ነው መቼም ቢሆን ከሴት ጋር ሲመጣ ወይ አንድ ቀን ፕራንክ ታደርገዋለች፣ ከዚያ በኋላ ፏአድ ይናደዳልኝ። ፏድ ደግሞ ከሌላ ሴት ጋር ይመጣል። ከዚያ እንዲ እንዲ እንዲ እያለ የሆነ ነገር ከውስጣቸው የሆነ ነገር ጨንትን ነገር ይመጣል ማለት ነው። ፏአድም እንደዚህ ከሶፊ ጋር እንደዚህ ፕራንክ ሲያርጋ፣ ሶፊ ደግሞ የሆነ ነገር ታምጣች። ብቻ ኔ የዩቱበር ባል አታግቡ ነው ምላችው። ፏአድም ሚስት ካገባ ያኔ ከሶሻል ሚዲያ ውጭ የሆነች ሴት ሶፊ ምን ባል ካገባች ከሶሻል ሚዲያ ውጭ የሆነ ወንድ ምናምን ነገር ነው የምመኝል። ብዙ ጊዜ የሶሻል ሚዲያ ወንዶች ምናምን ነገር አይበረክትም። አይን ያየው ነገር በተለይ ምንም በረከት የለውም። እዩልኝማ ብዙ የተፈሩች የተፋቱ ናቸው። ምሳሌን ይዋደዳሉ፣ እኛ እናጣምራለን፣ እናጋባለን፣ እናፋታለን፣ ምናም ምናምን ነገር ግን አይን ያየው ነገር ብዙም አይበረክትም። እንደዚያ ነበር የምመኝላቸው። እንግዲህ እነሱ ከተዋደዱ ከተፋቀሩ ችግር የለውም። ይዋደዱ ይፋቀሩ ይጋቡ ይውለዱ ይክበዱ። ሶፊም እንግዲህ ከተውፊቅ ጋር ተጣልታለች። ተውፊቅም ከሌላ ሴት ጋር እየመጣ ነው። ያችኛቱ ሚስቱ ደግሞ አረግሱ ምናምን ብላም ግን ሶስት ወር ይሆናቸዋል ይ በሶስት ወርና በወሎ የሄዱ ጊዜ እንዲም ጊዜኑ እና ሆዷ የሚገፋ ወይስ ከዚያ በፊት አላውቅም። ብቻ ከዚያ በፊት ተኝተው ማለት ነው። እንዲ ከዚያ በፊት ተኝተው መሆን አለበት። እንዲ ሆዷ እኮ ትልቅ ነው። የሮዛ ሆድ ማለት ነው፣ የተውፊቅ ልጅ ለማንኛውም። እንግዲህ ሶፊ እና ተውፊቅ ተለያይተዋል። ተውፊቅን በራሱ መንገድ እየመጣ ነው፣ ሶፊ ደግሞ ከፈዋድ ጋር እየመጣች ነው። እና እንኳን ደስ አላችሁ። እውነት ከሆነ ደስታችሁ ደስታችን ነው። በቃ እኔ እናንተ ሳቃችሁ ሳቃችን ነው፣ ሁሉ ነገራችሁ ለእኛ ሁሉ ነገራችን ስለሆነ ማለት ነው እንደ ቤተሰብ ዩቱበር ሲሆን እናንተ ብዙ ጊዜ ይኸው ምንድን ነው ልላችሁ፣ ምንድን ልበላችሁ መሰላችሁ፣ የሆነ ከካሜራ ጀርባ ነገር የላቸውም። ሁሉም ነገር ከካሜራ ፊት ለፊት ስለሆነ እንግዲህ ሁሉንም ነገር ቀስ በቀስ የምናይ ይሆናል። እውነት ከሆነ በጣም ደስ ይላል፣ ደስ ብሎኛል ማለት ነው እና ቤተሰቦች እስ እንግዲህ ቪዲዮ እስከሚለቀቅ እንጠብቃለን እናያለን። እና ይህን መስናት ሰብስክራይብና ላይክ ያድርጋችሁ አበረታቱ ነው። በቀጣይ ቪዲዮ እስከምንገናኝ ባይባይ።